አርሰናል የፕሪምየር ሊጉ መሪ የሆነበት፣ ሊቨርፑል ሶስተኛ ተከታታይ ሽንፈት ያስተናገደበት፣ ማንቸስተር ዩናይትድ በአሞሬም ስል ወደ ድል የተመለሰበት አስደናቂ ሱፐር ሳተርዴይ ቅዳሜ ተመለከትን። የአርሰናል ድል እንዳለ ሆኖ የአርሰናል ተጫዋቾች ጉዳት ደግሞ በርካታ የአርሰናል ደጋፊዎችን አሳስቧል። ለሊቨርፑል ደጋፊዎች ደግሞ የአርኔ ስሎትና የቡድናቸው ጉዳይ ከቀን ወደ ቀን እንግዲህ ከድጡ ወደ ማጡ መሆኑ እያሳሰባቸው ነው። አርሰናል እንግዲህ ትናንትና ዌስትሃም ዩናይትድ ላይ አስደሳች በቀልን መፈጸም ችሏል። በተለይም ባለፉት ዓመታት አርሰናል ዋንጫ እንዲያጣ ዋነኛ ምክንያት የነበረው አንድ ቡድን ዌስትሃም ነው። ይህም እንግዲህ ኤምሬትስ ላይ እየመጣ ባለፉት ሁለት ዓመታት ሁለቱንም ጨዋታ ዌስታም አርሰናልን ድል ማድረጉ ይታወቃል፣ ሁለት ለባዶና አንድ ለባዶ። ታዲያ መድፈኞቹ ትላንትና ግን ይህንን እምቢ ብለው በዌስታም ላይ ጣፋጭ በቀል አድርገዋል። በነገራችን ላይ አርሰናል ትላንትና ከሁለት በላይ ግቦችን በርካታ ግቦችን ማስቆጠር ይችል ነበርም። በጨዋታው ላይ አርሰናል ከሀያ በላይ ሙከራዎችን አድርጓል። ነገር ግን ማስቆጠር የቻለው ሁለቱን ብቻ ነው። አርሰናል ሙሉ በሙሉ የጨዋታ ብልጫ ወስዶ ነበር። ከ70% በላይ የጨዋታ ፖሴሽን ነበረው። ጨዋታውን ተቆጣጥሮት ነበረ። ዌስትሃሞች ሙሉ ዘጠና ደቂቃ በራሳቸው የግብ ክልል ሲደበደቡ በአርሰናል መድፍ ነበር ያመሹት። ነገር ግን መድፈኞቹ እንግዲህ ሙሉ ከጨዋታ ብልጫ ካሳዩ በኋላ ሁለት ግቦችን አስቆጠረው ጣፋጯን ሶስት ነጥብ መውሰድ ችለዋል። ዌስትሃም ላይ እንግዲህ ከዚህ በላይ የጎልናዳ አዝንበው ከፍተኛ ጣፋጭ በቀልን ማድረግ ይችሉ ነበር። ያም ቢሆን ግን ዋነኛው ሶስት ነጥብ ነውና አርሰናል እንግዲህ በሁለት ለባዶ ወሳኟን ነጥብ ካሳካ በኋላ የፕሪሚየር ሊጉ መሪ መሆን ችለዋል። ትላንትና እንግዲህ ቅዳሜ የአርሰናል ነበረች ማለት ቀላል ነገር ነው። የአርሰናል ነበረች ትላንትናም፣ ባለፈው ሳምንት የነበረው ሳምንትም የአርሰናል ነው ማለት ይቻላል። ባለፈው ሳምንት አስታውሱ እንደነበረ ሊቨርፑል በክሪስታል ፓላስ ሁለት ለአንድ ተሸነፈ። በንጋታው አርሰናል ኒውካስትልን ዩናይትድ በዘጠና ስድስተኛው ደቂቃ ባስቆጠረው ግብ አሸንፎ የነጥብ ልዩነቱን ከአምስት ወደ ሁለት አጠበበ። ባለፈው ሳምንት እንደ ማንችስተር ዩናይትድ፣ እንደ ቼልሲ ያሉ ቡድኖች ተሸንፈው አርሰናል ብቻ ነበረ ድል ማድረግ የቻለው። ትላንትና ደግሞ አርሰናል ቀን 11 ሰዓት ላይ ድል አደረገ። ማታ ደግሞ ሊቨርፑል በቼልሲ ተሸነፈ። በዚህም መድፈኞቹ የፕሪሚየር ሊጉ መሪ መሆን ቻሉ ማለት ነው። ከአንድ ሳምንት በፊት በአምስት ነጥብ ልዩነት ይመሩ የነበሩት አርሰናሎች፣ ሁለተኛ ደረጃ ላይ የነበሩት አርሰናሎች ከትላንትና በኋላ ፕሪሚየር ሊጉን ከሊቨርፑል በአንድ ነጥብ በልጠው እንግዲህ መምራት ጀምረዋል ማለት ነው። ለሊቨርፑል እንግዲህ በጣም አሳሳቢ ሳምንታት ነው ያሳለፈው። በሰባት ቀናት ውስጥ ሊቨርፑል ሶስተኛ ተከታታይ ሽንፈት ማስተናገዱ በተለይ በርካታ የሊቨርፑል ደጋፊዎችን እያበሳጨ ባርኔ ስሎት ላይ ጥያቄ እንዲነሳ እያደረገ በተለይም አዳዲስ ግዢዎች በሊቨርፑል ቤት መጥተው በቶሎ መላመድ እንዳቃታቸው የታየበት ዓመትም ነበር። እንደምታውቁት ሊቨርፑል በክረምቱ ከ400 ሚሊዮን ፓውንድ በላይ በማውጣት በፕሪሚየር ሊጉ ከፍተኛ የዝውውር ሂሳብ ያወጣው ቡድን ነው። እንደ ፍሎሪያን ቨርዝ፣ እንደ ሜሎስ ኪርኬዝ ያሉ ተጫዋቾች እንደ ፍሪምቦርግ ያሉ ተጫዋቾች ሊቨርፑልን እንደ አሌክሳንደር አይዛክ ያሉ በጣም ውድ ውድ ገንዘብ የወጣባቸው ተጫዋቾች ሊቨርፑልን የተቀላቀሉበት ዓመት ነው። ነገር ግን ሊቨርፑል እነዚህ ተጫዋቾች በአንድ የተዋህደ ውጤት ሊያመጡለት አልቻሉም። በርግጥ ሊቨርፑል ተከታታይ አምስት ጨዋታዎችን በፕሪሚየር ሊጉ አሸንፎ ነበር። እነዚያን ጨዋታዎች ሲያሸንፍ ግን ሊቨርፑል በከፍተኛ ችግር እንደነበር ይታወሳል። በመጨረሻ ደቂቃ እያስቆጠረ እየተቆጠረበት ከሁለት ባዶ ሁለት ታች የሆነ ከዛ በመጨረሻ እያስቆጠረ ነበር። በመጨረሻ ግን እነዚህ ክፍተቶቹ እየተጋለ ያሳለጡ ሊቨርፑልም ነጥብ እየጣለ መጥቷል። በክሪስታል ፓላስ የተጀመረው ሽንፈት ትላንትና በቼልሲ ቀጥሏል። በሻምፒዮንስ ሊግም በጋላታ ሰራይ እንደተሸነፈ እናስታውሳለን። በነገራችን ላይ ሊቨርፑል የተቆጠረበት ግብ ደግሞ እሱ እያስቆጠረ ያሸነፍበት በነበረው የመጨረሻ ደቂቃ ነው። በፓላስ እንደምታውቁት በ96ኛ በ97ተኛ በተቆጠረ ግብ ነው የተሸነፈው። ትናንትናም ቼልሲዎች በ18 ዓመቱ ብራዚላዊ ታዳጊ በ ስድስተኛው ደቂቃ ባስቆጠሩት ግብ ነው ሊቨርፑልን አሸንፈው ሙሉ ሶስት ነጥብ መውሰድ የቻሉት። አርኔስሎትም በሊቨርፑል ቤት እንግዲህ ሶስት ተከታታይ ጨዋታ ሲሸነፉ ለመጀመሪያ ጊዜ ነው። በፕሪሚየር ሊግ ሁለት ተከታታይ ጨዋታ ሲሸነፉም እንግዲህ ለመጀመሪያ ጊዜ ነው ማለት ነው። ስለዚህ ሊቨርፑል ሁለተኛ ደረጃ ላይ ለመቀመጥ ተገዷል። ሊቨርፑል ቀጣይ ሳምንት ጨዋታ የለም። በነገራችን ላይ አንድ ሳምንት ቅዳሜና እሁድ የሀገራት ጨዋታ አለ፣ የዓለም ዋንጫ ማጣሪያ ከዛ በኋላ ነው። ቀጣይ ቅዳሜና እሁድ የእንግሊዝ ፕሪሚየር ሊግ የሚመለሰው ከአንድ ሳምንት በኋላ ማለት ነው። ታዲያ የዛኔ ሲመለስ የእንግሊዝ ፕሪሚየር ሊግ ሊቨርፑል ትላንትና ድል ካደረገው ማንችስተር ዩናይትድ ጋር በአንፊልድ ነው ጨዋታውን የሚያደርገው። አርሰናል ደግሞ ወደ ክራቨን ኮቴጅ ተጉዞ ከፉላም ጋር ነው ጨዋታውን የሚያደርገው። በነገራችን ላይ ማንችስተር ዩናይትድ ትላንትና ወደ አሸናፊነት የመጣበትን ድል አስመዝግቧል። በተለይም አሰልጣኝ ሩበን አሞሪ እንግዲህ ከከፍተኛ ጭንቀት የተገላገሉበትን ድል ነው ማስመዝገብ የቻሉት። እንደምታውቁት አሰልጣኝ ሩበን አሞሪ በብሬንፎርድ ከተሸነፉ በኋላ ትላንት ከተሸነፉ ሊባረሩ ይችላሉ እየተባለ በብዙ ሚዲያዎች ሲወራባቸው፣ ሲተቹ፣ ሲነቀፉ ነበረ ነገር ግን ትላንትና እንግዲህ ምስጋና ለሜሰን ማውንትና ለቤንጃሚን ሼሽኮ ይሁንና ማንቸስተር ዩናይትድ በሜዳውና በደጋፊው በደጋፊ ፊት ከክሊን ሺት ጋር እንግዲህ አዲሱ ግብ ጠባቂ ላመንሰን ግቡን ሳያስደፍር ዩናይትድ ሙሉ ንጹህ ሶስት ነጥብ ይዞ መውጣት ችሏል። ቤንጃሚን ሸሽኮ ደግሞ ተከታታይ ግብ በብሬንፎርድ አስቆጠረ። ትላንትና በኦልትራፎርድ አስቆጥሮ ወደ ግብ አግቢነቱ መጥቷል። ሜሰን ማውንተም በኦልትራፎርድ የመጀመሪያ ግቡን አስቆጥሯል። ማንችስተር ዩናይትድ ሁለት ለባዶ ካሸነፈ በኋላ እንግዲህ በእንግሊዝ ፕሪሚየር ሊግ ከነበረበት 14 ተኛ ደረጃ አሁን ወደ 9ኛ ደረጃ እንግዲህ መምጣት ችሏል ማለት ነው። ማንችስተር ዩናይትድ ይህንን አሸናፊነቱን ለመቀጠል በተከታታይ የተሸነፈውን ሊቨርፑልን በቀጣይ ከኢንተርናሽናል ብሬክ መልስ ወደ አንፊልድ ተጉዞ ይገጥማል። በነገራችን ላይ ሊቨርፑል ከባባድ ጨዋታዎች ነው ካሁን በኋላ ያሉበት። ማንቸስተር ዩናይትድን በአንፊልድ ያስተናግዳል በሜዳው መሆኑ ምናልባትም ይህን ጨዋታ ሊያቀልለት ይችላል ተብሎ ይጠበቃል። ነገር ግን ከሜዳው ውጪ በቀጣይ ማንቸስተር ሲቲ እና ብሬንፎርድን ከሜዳው ውጪ ነው የሚገጥመው። ወደ ኢታር ተጉዞ ወደ ብሬንፎርድ ተጉዞ ብሬንፎርድ እና ሲቲን ከሜዳው ውጪ ይገጥማል። ስለዚህ ለሊቨርፑል ከባድ ጊዜያቶች እየመጡ ይመስላሉ። ቨርጅል ቫንዳይክም ከጨዋታው በኋላ በጣም አዝኖ ገና አስቸጋሪ ጊዜ ይጠብቀናል ብዬ አስባለሁ። ዘንድሮ አስቸጋሪ ዓመት እንደሚሆንብን አስቀድሜ ተናግሬ የነበረ ይህ ዓመት ለእኛ ከባድ ይሆናል ሲል ተናግሮ ነበር። እሱ እንዳለ እውነትም ሊቨርፑል መዋሃድ አቅቶት ሜዳ ላይ ምን ማድረግ እንደሚፈልግ ግራ የገባው ቡድን ሆኖ ተመልክተናል ማለት ነው። ስለዚህ የእንግሊዝ ፕሪሚየር ሊግ ከትላንትና በኋላ እንግዲህ የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥን አርሰናል በ16 ነጥቦች መምራት ጀምሯል። ሊቨርፑል በ15 ቶተንሃም በ14 ከአንድ እስከ ሶስት ያለውን ደረጃ ይዘዋል። ቼልሲ ስድስተኛ ደረጃ ላይ ነው። እንደዚሁም ማንቸስተር ሲቲ ስምንተኛ ማንችስተር ዩናይትድ ደግሞ ዘጠነኛ ደረጃ ላይ ይገኛሉ። ወራጅ ቀጠና ላይ ደግሞ በርንሌ፣ ዌስትሃም እና ውልቭስ ተቀምጠዋል ማለት ነው። ውድ አድማጅ ተመልካቾችን እንግዲህ የእንግሊዝ ፕሪሚየር ሊግ የሰባተኛ ሳምንት ጨዋታዎች ዛሬም በእርግጥ ይቀጥላሉ። ሲቲም ከሜዳ ውጭ ብሬንፎርድን ይገጥማል። ሲቲ ማሸነፍ የሚችል ከሆነ ከአርሰናል ጋር ያለውን ስድስት ነጥብ ወደ ሶስት በማድረስ አምስተኛ ደረጃ ላይ መቀመጥ ይችላል። የእንግሊዝ ፕሪሚየር ሊግ ገና ካሁኑ ድራማው ተጧጡፎ ቀጥሏል። የዘንድሮም ፕሪሚየር ሊግ ማን የሚያሳካው ይመስላችኋል? ሐሳብ አስቴታችሁን ኮመንት ላይ አስቀምጡልኝ። ይሄኛው ሁለተኛው ቻናሌ የሁሉንም ቡድን መረጃ ወደ እናንተ በአማረ መልኩ የሚያደርሰው ነው። የሊቨርፑል የማንቸስተር ዩናይትድ የአርሰናል የሲቲ የቼልሲ የሁሉም ቡድኖች መረጃ በየዕለቱ በዚህኛው ቻናል ወደናንተ መድረሳቸውን ይቀጥላሉ። በጣም ባጭር ጊዜ ተወዳጅነትን አትርፏል። እንደዋናው ቻናሌ እንግዲህ 20000 እንዳለፈው ቻናሌ ይህኛውም ከአሁኑ እንግዲህ በጣም በጥሩ ሁኔታ እየሄደ ነው። ብዙ ተመልካቾችንም እያተረፈ ነው። ሼር ላይክ፣ ሰብስክራይብ በማድረግ እናንተም ሀገር ውስጥም ከባህርማዶ ያላቸው ያላችሁ እንድትቀላቀሉ እጋብዛችኋለሁ። ነገር ግን ሀሳብ አስተታችሁን ኮመንት ላይ እንድታስቀምጡልኝ ይፈልጋለሁ። በቀጣይ ስመጣ እነዚህን እንግዲህ የምትሰጡኝና አስተያየቶች ደግሞ በቀጣይ ጥንክሬ ላይ አንድ ላይ አካትቼ እናንተንም ሀሳብ ለማንሳት እሞክራለሁ። ስለዚህ ሀሳብ አስቴታችሁን ኮመንት ላይ አስቀምጦልኝ። ዋነኛው የዘንድሮን እንግሊዝ ፕሪሚየር ሊግ ማን ይበለዋል ብላችሁ ታስባላችሁ? አርሰናል፣ ሊቨርፑል፣ ቼልሲ፣ ማንቸስተር ሲቲ፣ ወይስ ዩናይትድ፣ ቶትናም፣ ሌላ ቡድን በውስጣቸው ያለውን የምትገምቱትን በዚህ በዚህ ምክንያት ብላችሁ ኮመንት ላይ ብታስቀምጦልኝ በቀጣይ ስንገናኝ ያንን አንስቼ እንግዲህ በደንብ መነጋገር እንችላለን። ከሀገር ውስጥ ከባህር ማዶ ናችሁ የዚህ ቻናል ቤተሰብ የሆናችሁትን ሁሉ ከልብ ከልብ እያመሰግንኩኝ በሌላ መረጃ በሌላ ጥንክር እስከምንገናኝ በያላችሁበት ሰላም ተምኘውላችሁ።